ሁለቱን ነው የምናገረው እንትና ገንዘብ ስላለው ምንም እኔ ና እናንተ ይኸውልሽ ሀቁ ቴዲ ጋር ቀርቦ የመጨረሻው ቀን ማለት እያስረዳ እያለ በመሀል ቻሌንጅ ሲያደረጉት እኔ እንደውም የዛሬ ሳምንት የአራት ሚሊዮን መኪና እነዳለው ቻው ብሎ አቋርጦ ወጣ። የሰደበው ነው ሄዶ ቴዲ እንደዚህ ነው። ሱዳን ነው ምናምን ነው ብሎ እንትን አለ። ቴዲ ላይፍ ነበር በመሀል እየገቡ ረ እየሰደበ ነው ረእየሰደ ጆሮ ቆይ ቆይ ቆይ ያንተ ጆሮ እየንግር እንደሚሰማ ምንድን ነው የምታወራው? እኮ ሚዲያ ላይ ነው። ሰማያዊ ሹራብ ለብሰው ገብቶ ለመጀመሪያ ጊዜ የሰደበው እሱ ነው። ኦሮሞ ጥላቻ የተለከፈ ነው። ሰማያዊ ሹራባ አድርጎ የተናገረው እሱ ከተናገረ በኋላ ለምን የዛን ዕለት የዛን ዕለት ረግጦ ስለወጣ ድጋሜ መሳደቡን የዛን ዕለት ገብቶ እንጂ ከዛ በኋላ ነው። አይገርምም። የሰራውን ነው የሚገርምህ። እኛም እንሰድበዋለን ካሁን በኋላ ይቻላል ምን? የኦሮሞ ልጆች በጠቅላላ ዘመቻ ነው የምናረግም፣ ከዚህ ሶሻል ሚዲያ ላይ ነው የምናጠፋው ላቤ ቴዲ እኔ ማቃው ሁሉም ብሄር ብሄረሰቦች ኦሮሞ፣ ትግራይ ሁሉ ይከራከሩ ነው። አንድም ቀን ቴዲ ትግሬን አስገብቶ ያወያየበት ቀን ነው የለም፣ አልነበርክም? አንተ ሲላ አንድም ቀን ስትገብተ እዛ ሀሳብ ሰታል፣ ማን ያስገባኛል?

ይሄ እንደዚህ በማድረግሽ ምንም የሚመጣ እንትን የለም። ነው ነው ነው። አንተ ጠበቃት እኮ ደበሳስ ከምበት ይሄ ፔጅ ይሄ ፔጅ ሀሳብ ሰርበት ሰው የሚሟገትበት ነው መሆን ያለበት እንጂ ዝም ብለሽ እንትን አለ። ነገ የሚያድግ ፔጅ እንደዚህ በማድረግ የሚመጣ ምንም ነገር አይመጣም። አንተ ጠበቃ አትቁም እንግዲህ ቤታ፣ እዚህ የእሷ ቤት ነው የመጣው አይደለም። አንተ ማዘዛችን እንትን መከተል ያለብህ፣ ማዘዛችንሽ ግን እንደ ልቤ እየተናገርኩ ነው፣ ሀሳቤን አልከለከለችም። እንደዚህ ነው ፔጅ መሆን ያለው። በቃ ፔጅ የሚያድገው እንደዚህ እንጂ፣ እንደዚህ ፎቶ በመዘግዘግ ነገ ደግሞ አንዱ ለውጥ ምን ታመጫለሽ? አሁን ፎቶ በመዘቅዘቅሽ ምንድን ነው የምታመጭው ለውጥ? ባለጌ መሆኑን አስተምርበት አደረግኩት። በኋላ ሌላ ሰው ደግሞ እንዳይመጣ ሽ ላይመጣ መ ይመለእ ማስፈራሪያ እየሰጠሽ ሰው እንዳይመጣ ተግባባል። እንደዚህ መጡ ቀሩ፣ ምን ይሰሩልኝ ነው ሳይሳደብ ሀሳቡን እንዲሞግት ማድረግ ነው፣ የአንቺ ፔጅ ማድረግ ያለብሽ እ ውልኒ ሀሳቤን ለመግለጽ እንጂ ሰው እንዲመጣ እንዲሄድ አይደለም። ትክክል ነሽ። ስለዚህ ፎቶ አዘቅዝቅያ እንደዚያ አይደረግም። ሳቅ እያልኩ እንዴት ነው በቤቷ ምታዛቴ ነውዘ? አይደለም፣ ሀሳብ ነው የሰጠኋት፣ አልተቀበለችም። አቁም ምንም እንትን የለም። አትወረድ፣ ለምን ተወያይ። አትወረድ ግን መብታችንን ደግሞ አትጋፋ ነው። አልተጋፋሁም፣ ሸጥዬ እኔ ምንድን ነው ያልኩት? እንደዚህ ለምን ታይገር ተሰብስባችው ማይሞላል። ተሰብስባችሁ ምንም ለው ምንም ምን ሀሳብ ካልተንሸራሸረ ምን ጥቅም አለ? አንተ ነው ዋው አየህ፣ ይሄ ነው አየህ። እንደዛ ነው መሆን ያለበት እንጂ የቴዲን ፎቶ ቴዲ አጠፋውን አውጣና ዘክስከው። እንደዚህ እንደዚህ አድርጓል፣ ይሄም ብሏል ምናም ብለ ዘክስክ። እኔ ደግሞ ፍራውን ያጠፋውን ለዘክስክላ። ከዛ አንዱ መጥቶ ፍራውን ይከላከል ሄኒ ከደበረ ቴዲ መዘግዘግ መውጣት ይቻላል። በተረፈ አዘግዝቁ ዘግዝቁ ማለት አትችልም። ቴዲ በብሔር ጥላቻ ያበደ፣ በኦሮሞ ጥላቻ ያበደ የኦሮሞ ልጆችን አበሻቅፎ ከቤቱ ሁሌ ሰድቦ እንዳስወጣ ነው። ስለዚህ በደንብ ይረገጣል። እንደዚህ ሰድቦ ሲያስወጣት ታስታውሻለሽ? ማንነው ሰዶ ያወጣት? እቺ ማናት? ቅዳሜ ገበያት ልክ ስትወራጭ ወደ ሕዝብ ልትደበቅ ስትል አውቆ ማለት ነው። ግን ታውቂያለሽ አይደል እንደዚያ አድርጎ እንዳስወጣት በስንተኛ ጊዜ ያስገብቷታል። ልክ አንተ አንድ ቅዳሜ ገበያ ነው አምትለው፣ እኔ በመቶ የሚቆጠሩ የኦሮሞ ልጅ ከእሱ ቤት ተሰድቦ ተበሻቅጠው የወረዱት አመጣልሃለሁ። አንቺ ልክ እንደ ቅዳሜ ገበያ ያስወጣትን አንድ ኦሮሞ አስጭኝ እና ይቅርታል ጠይቅ። እባክህ እባክህ፣ አንተ እረፍ እረፍ። አሁን የምናውቀውን እንትን አትበላ። ይሄ ነው። በጣምሮእያንዴና ክያንዴ ተላፍያለው። እስቲ ለሌላው ዕድል ደግሞ የአዲኑክ በጣም ጨቀጨቀን። ችግር የለውም፣ ሀሳብክ ነው። ሚሚ አለቃለሽ። ዋ ዋን ካለሽ ዋንም። አዎ ትቀድሚያለሽ። ለካ ቀጥሉ ቀጥሉ። ወይ ቀጥ

ጃርቲ እሾክ አላት። ሁልጊዜ እሷ እሾካ መርጨት ነው ስራዋ ማለት ነው እና የጃርቲ ጸባይ ሁልጊዜ እሾክ መዝራት ነው። በሰው አይን ላይ አትትል። በቃ ስራዋ እሾክ ስለሆነው እንደዛ ነው ፍራ ላይ የሚወጡት እሾኮች። ምንም አረጉትም። እሱ ከነሱ እሱ አይመጥናቸውም። ለማንም አይመጥንም እሱ እና ስለ ቀኑበት ነው ይ ሁሉ ሴቶችም እሱ ላይ ቀንተው ነው ወንዶችም ቀንተው ነው። ለዚህ ጀግና ኦሮሞ ነው ጀግና ወንድማችን ነው። በምንም ከነሱ ጋ አይወዳደርም። ከነዚህ አራቸውን ሶፍት እንኳን በሶፍት መጥረጊያ እንኳን የሌላቸው ከሱ ጋር ሊወዳደሩ አይችሉም። የፍራ ስም መጥራት ራሱ ለነሱ እንደ ሎተሪ ነው። ከፍራ ጋር ማውራት ራሱ ትኬት ቆርጦ ቢያወሩ ጥሩ ነው ብዬ ነው የሚገምተው። ነ ዱዱልቻ ሜደሳ ዱዱልቻ አካስ ጓላተዎ ማዱጋ አካስ ነሚ ከነ ነሚ ኢፊ ወሊት አካስ ዱበቱ ዳሳ ሜደሳ ጋር ዱዱልቻ ቶሊ

እንዴት ነህ? እግዚአብሔር ይመስገን አለን አለን። እኔ እንኳን በፍትሃዊነት ነው ማምነው ቴዲን አውቀዋለሁ ብዙ ጊዜ ሲያወያይ አውቃለው። እናንተ እንዳላችሁትም ሲያደርግ አላውቅም። በጣም በሳል ሰላም፣ ሰላም፣ ከእያ እንዴት ናችሁ? አለን አለን። ኑር ይታይ ይህ መርዝ በአብሰው የሄዱበት መናታቸው ረዳቱት ስለዚህ የእናንተ እንዲህ ነው እያረኩ ሳይሆን የኔን ሀሳብ ነው የገለጽኩት። እኛ ያለው ምንድን ነው? እናንተ እንዳላችሁት አይደለም። አልሰማሽኝም። ስለ እናንተ አይደለም እ የኔን ሀሳብ ነው የገለጽኩት። ከዛ ከራስሽ ጋር ተጣጥነለሽ። ምክንያቱም አንቺ ቴዲን ያልተቀበልሽበት የራስሽ ነገር ይኖራል። እኔ ሁለቱን ኮምፒር አድርጌ የኔን እይታ ነው ማስቀምጠው። ስለዚህ በጣም በሳሌ ሆኑ የሚገርም እውቀት ያላቸው የተማሩ ለምድሪቱ ለሰማንያ ሶስቱ ብሔረሰቦች መፍትሄ የሚሆኑ የኦሮሞ ልጆች፣ እንደነገርኩሽ ምሳሌ አያናን ነግሬሻለሁ። ቴዲ ቤት መጥተው ይወያያሉ፣ ይነጋገራሉ። እንኳን ሊበሻከቱ እንኳን ክፉ ነገር ሊወራ ይቅርና ሀሳባቸው የሁሉም ሰው መጠቅለያ ነው።

ነው። በቀደም በተደረገው በቴምር እና በፊራ ላይ ኤቪደንስ ተጠየቀ አይደለም? ኤቪደንሱ ሲያቀርብ በዛ ልክ ኤቪደንሱ ትክክል አይደለም ብለው መግፋት የፈለጉት ለምንድን ነው? ሰው ከባለቤቱ በላይ ያወቀ ቡዳ ነው። ባለቤቱ ይሄን ኤቪደንሴ ብሎ ኤቪደንሱን እስካመጣ ድረስ በዛ ልክ እሱ መግፋቱ ለምንድን ነው ያስፈለገው? ነው እውነት ነው አይደለም? የሚፈልጉት ለእውነት ነው ያለ የቆሙት አንተ እውነት ለእውነት ነው ካልክ እውነታውን ሲያመጣላቸው ለምንድን ነው ስድብ የሄደው፣ መዘላበጥ ያስፈለገው? በጣም ብዙ ነገር አንድ ቪዲዮ አሳይኝ እስኪ፣ ስድብ ከቴዲ ስድብ አንድ ቪዲዮ አሳይኝ እ አንተም ተቀው ስድብን በምን አይነት ቋንቋ ነው አንተ እንደዚህ አንተ እንደዚህ ማለት ነው ማለት ነው። አንዳንድ ሚዲያ ላይ እየዞረ ነው እሱ ቴዲ ፊራውልን ሲሰድብ ልንገር እኛማን ሰድቦም ደግመን አንናገርም። መናገር ማለት ራሱ ፍራውልን መስጠብ ነው የሚመስለኝ። አንቺ ጡረተኛ ሆነሽ መሰለኝ ፍራውል። እኔ ማወራው ሎጂክ ነው። ማ እኔ እኔ አንተና አንተን አሽከራ አርጌ መግዛት የምችል ሰው አንተን በአሽከርነት የምገዛነኝ ነኝ። ኔ አታቀኝም አንተ። ከካ እኔ ነኝ ጡረተኛ። ስራም አላጣሁ እግዚአብሔር የተመሰገነ ይሁን። ዝም ብለህ ነው የማታቀውን የምዘላብድም አንተ ትሆናለህ እንጂ ስሙን ያጣህ ለምና እካካ ይሄ እሱ ጠበቃ ሆኖ ነው እንዲህ ሙሉ ለሙሉ የመጣው ባለጌ ይሄ ሰው ነው። አንዳንዶቻችሁ ሀሳብ ካላችሁ በሀሳብ አውራ ዘለቅ። ሰውን ለመሳደብ መሄድ ሀሳብ አለመኖርክን ነው የሚያሳየው። እውቀት እንዳለው ሰው ያዙ ይልቀቁኝ ስትል የነበረው ወከርቼ ነው። ይሄ ራሱ ወከርቼ ነው